አረምቱላ ታቸ ላይ የተከበራችሁ የአምናቲው ቻናል ቤት ሰዎች ሰላም፣ እንዴት ናችሁ? ከእኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ደግሞ የበፊቱን ተፋ የሚባለውን ጨርቅ በአየር መንገድ ከለር በጣም የሚያምር አየር መንገድ ይሄ ከፋይ እንግዲህ በጣም ቆየት ብሏል፣ ግን በጣም ነው የሚያምረው። ውበት አለው፣ እንደዚህ ከለር አለው። በፈለጋችሁት ከለር በጣም ነው የሚያምረው። እንደዚህ ነጭ መሆን ሲገባበት በጣም ያምሯል ከጀርባም ተመሳሳይ ከለር ማንችን ተጠቅመንለታል። ሙሉ ፈርጥ የሚባለው ዲዛይን ነው። እነዚህ ፈርጦቹ ውበት ይሰጡታል ማለት ነው። እንደዚህ እንደምታዩት በጣም ነው የሚያምረው። እናንተ በፈለጋችሁት ከለር ዲዛይን እንሰራላችኋለን። ይህ ጨርቅ እንግዲህ ቢቆይም በጣም ያምራል። ውበቱ እንዳለ ነው። ይሄ አስራ አንድ ፈርጥ ነው ያለው ማለት ነው። ራሱ ላይ አስራ አንድ ፈርጥ ነው ያለው እንደምታዩት በጣም ነው የሚያምረው። ነጩ በጣም ነው ያፈካው። የምታዩት በሙሉ ነው በሙሉ ነው። የትራሽ ላይ ነጭ ስለሚቆሽሽ ውበትም ስለማይኖረው በሙሉ አንድ አይነት ከለር የተጠቀምኩላቸው ማለት ነው። እዚህ ጋ ሱፍራ አለ። እዚህ ጋ የቡና ሱፍራ ነው። ተለቀነ የሰራላት እንደዚህ በሁለት አይነት ከለር ትራሱን እንዲመስል ሁለት አይነት ከለር ላለ ማለት ነው። ይሄ ትእዛዝ የሁለት ሰው ትዛዝ ነው። ያው አንዱ በአንዱ ስለሚሸፈል ስፍራው እንደምታዩት የሁለቱም አንድ አይነት ነው። በነ ፈቀዳት እዚህ ጋር ደግሞ መጋረጃ አለ። ከፋይማትንግ መጋረጃ ነው። ይህም የሁለት ነው እ ሶስት ተከፋች አርጌ ነው የፈረሽኩት ማለት ነው። ከቦታ አንፃር ለመስኮት ሶስት በሶስት ለሁለት መጋረጃ ለሁለት ሰው ነው ማለት ነው። እናንተ በፈለጋችሁት ከለር ዲዛይን ማዘዝ ትችላላችሁ። ማቻ አድርገን እንሰራላችኋለን ማለት ነው። አድራሻ ወልዶ ፌምሴ ነው። እናንተ በፈለጋችሁበት ቦታ እናደርስላችኋለን። መጪውም አረፋ ስለሆነ ለቤታችሁ ለቤተሰቦቻችሁ ማዘዝ ትፈልጉ ቀደም ቀደም እያላችሁ እዘዙን። እንዲሁም ደግሞ የፈለጋችሁትን ነገር የቤት እቃም ለቤተሰብም የተለያዩ እቃዎችን ገዝተን አብረን እንልክላችኋለን ማለት ነው። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በቀጣይ ቪዲዮ እስክንገናኝ ሰላም አለይኩም ወረህመቱላሂ ወበረካቱ